ቴሌቪዥን መርሃ ግብር ነው። ዘወትር እሑድ በሰባት ሰዓት በኢቫንጀሊካል ቴሌቪዥን የሚቀርብ ፕሮግራም ነው። ዛሬ ለየት ያለ ፕሮግራም ይዤላችሁ መጥቻለሁ። በአብረውኝ ያሉት ወንድሞቼ ስለ አንድ ርዕሰ ጉዳይ አንስተን ከነሱ ጋር እንጨዋወታለን። እነሱ በቅድሚያ ራሳቸውን አስተዋውቀው ወደ ፕሮግራማችን እንገባለን። በቅድሚያ ከወንድሜ ልጀምር። ራስን ማስተዋወቅ እሺ ስለተሰጠኝ እድል አመሰግናለሁ። እኔ ፓስተር ወንድዬ ባልቻ እባላለሁ። የዙፋኑ መቅረዝ ቤተክርስቲያን አገልጋይ ነኝ። በተልእኮ ለትውልድ በሚባል ተቋም ውስጥ ለ15 ዓመት በዛ ሳገለግል የነበርኩኝ እንደገናም ደግሞ በተለያዩ መንፈሳዊ በሚባሉ አገልግሎቶች ላይ ሳገለግል ነበር። በምስራቅ የጥበብረት የመጽሐፍ ቅዱስ ትምህርት ቤት በሚባል እሱ ትምህርት ቤት ብሎ በሚጠራው የምስራቅ የጥበብረት የመጽሐፍ ቅዱስ ትምህርት ቤት መሪም ነበርኩኝ። በተለያዩ ከአስር ባላነሱ ከተሞች ላይም እንዲሁ በዛ ተቋም ውስጥ ያገለግልኩኝ ወንድም ነኝ ማለት ቢሾፕ አመሀ ኢየሱሳቸ ያመለህ ይባላለሁ በተልእኮ ለትውልድ ዓለም አቀፍ አገልግሎት ቤተ ክርስቲያን ውስጥ ከዛሬ ሁለት ዓመት በፊት ከ16 ዓመት በላይ አገልግይ ያለው በዚህ ተቋም ውስጥ በምዕራብና በደቡብ ምዕራብ ኢትዮጵያ ላይ ከ20 በላይ ቤተ ክርስቲያኖች ፕላንት አድርጌ ያለው እንዲሁም በተጨማሪ በደቡብ አካባቢ ላይ ከ38 ቤተ ክርስቲያን በላይ ዋና መሪ ነበርኩ ከዛ ተቋም እስከተለያየሁበት ድረስ ማለት ነው አሁን እግዚአብሔርን በግሌ አገለግላለሁ ማለት ነው ስሜ ሲሳይ ተሰማ እባላለሁ በተልእኮ ለትውልድ አለም አቀፍ ቤተክርስቲያን ውስጥ ለ14 ዓመት ከ3 ዓመት በፊት ማለት ነው እስከወጣሁበት ጊዜ ድረስ እዛ ቤተ ክርስቲያን ውስጥ በተለያዩ ጉዳዮች ሲያገለግል ነበርኩ። ስራዬ ነጋዴ ነኝ። በንግድ ስራ ላይ ነው የምሰማራው። የንግድ ስራ ነው የምሰራው። እሺ፣ ዛሬ ይህንን ፕሮግራም ለመስራት ሳስብ ሁለት ምክንያቶች ነበሩኝ። እነዚህ ሁለት ምክንያቶች፣ አንደኛው የራሴ ምክንያት ነው። ይህም ምክንያት ምንድን ነው? ባለፈው ወር በኢቫንጀሊካል ቴሌቪዥን ኢቫንጀሊካል ሾው ላይ ዘላለም ጌታቸው ቀርቦ የተናገራቸው ነገሮች ምላሽ መስጠት እንዳለብኝ በግሌ አስባለሁ። ምክንያቱም ከተናገራቸው ንግግሮች መልስ መስጠት እንዳለብኝ ምክንያት ስለሆነኝ ነው። ይህም ምንድን ነው? እሱ የሚላቸውን ነገሮች እየቆረጡብኝ ያላልኩትን እያሉ የቀን ሰዎችን አይምሮ የሚያበላሹ ሰዎች አሉ ብሎ ስለተናገረ ከእነዛ መካከል አንዱ ነኝ ብዬ ስለማስብ ምክንያቱም በቅርቡ ከዛሬ የዛሬ ዓመት ይመስለኛል ከአንድ ዓመት በፊት የጻፍኩት መጽሐፍ ስለነበረ በዛ መጽሐፍ ላይ በቂ ምላሽ ስለሰጠው ኢየሱስ ክርስቶስ ሰይጥኖ ነበረ ብሎ ላስተማረው ትምህርት በቂ ምላሽ ስለሰጠውኝ የቅን ሰዎችን አይምሮ እንደማላበላሽና እንዳላበላሸው ተመልካቾቼ እንዲረዱልኝ አንደኛው ምክንያቴ ነው ሁለተኛው ምክንያቴ ደግሞ ዛሬ ይዤላችሁ የቀረብኳቸው እነዚህ ወንድሞቼ በተለያየ ምክንያት ስተገናኝተን መናገር የሚፈልጉት ነገር እንዳለ ስለተገነዘብኩኝ ማውራት የሚፈልጉት ነገር እንዳለ ስለተገነዘብኩኝ ለእነዚህ ወንድሞቼ ፕላትፎርም ለመፍጠር የእነሱን ድምፅ ለማሰማት በማሰብ ነው ማለት ነው። ምክንያቱም በዛኛው ሳይድ ያለው የራሱ ሚዲያ ያለው የራሱ መድረኮች አሉት። መናገር የፈለገውን ነገር ሁሉ መናገር ስለሚችል እነዚህ ወንድሞቼ ግን የሚናገሩበት ፕላትፎርም ስላልነበራቸው ያንን ፕላትፎርም ለመፍጠር ታስቦ ነው። ስለዚህ አሁንም ተመልካቾቼ በምንነጋገረው ነገር በቅንነት እንድትሰሙን ይህንን በፍቅር እጠይቃለሁ። ስለዚህ አሁን ወደ ጥያቄዎቼ እገባለሁ ማለት ነው። ስለዚህ እናንተ ሁላችሁም እንደተናገራችሁት ረጅም ዓመት በተልእኮ ለትውልድ ውስጥ ነበራችሁ። ረጅም ዓመት ነበራችሁና እንደገና ደግሞ ተራ ሰውም አልነበራችሁም ታገለግሎ የነበረ በመሪነት ላይ የነበራችሁ ሰዎች ስለነበራችሁ በዛ ስላለው ነገር በቂ ነገር ከእናንተ መስማት እንችላለን ብዬ አስባለሁ በቂ የሆነ ትክክለኛ የሆነ ነገር ልትናገሩ ትችላላችሁ ብዬ አስባለሁ የመጀመሪያው ጥያቄ ወደ እናንተ የማቀርበው በምን ምክንያት ወጣችሁ ከዛ ምክንያቱም ይህንን የሚሰሙ ሰዎች ሌላ ነገር እንዳያስቡ ማለት ነው። በጥል እንዳልሆነ በተለያዩ ምክንያቶች እንዳልሆነ፣ ግን የእናንተ ምክንያት ሰውን መስማት ስላለበት ይህን ያህል ዘመን አገልግላችሁ ስትለያዩ በምን ምክንያት ነው፣ ምክንያታችሁን ማወቅ ስለሚፈልጉ ሰዎች ማለት ነው። ስለዚህ ከወንድማችን አማሃን ጀምራለን። ስለ ተሰጠኝ እድል አመሰግናለሁ። በመጀመሪያ ይህንን ፕሮግራም አዘጋጅ ለሆነው ለዛዲግ ብርሃኑ እግዚአብሔር ውለታውን እንዲከፍልልን እንጸልይለታለን። ከተልእኮ ለትውልድ ያው የወጣነው አስተምሮትን በመቃወም ነው። አስተምሮትን በመቃወም ሲባል ተቃውሟችን ዛሬ ላይ የጀመር አይደለም። እስፔሻሊ ከአራት ከአምስት ዓመታት በፊት በጣም ነገሮችን ማወቅና መረዳት ከጀመርንበት ጊዜ ጀምሮ በብዙ ሐዋርያው ዘላለም ተልእኮ ለትውልድ ትምህርት ቤት ብሎ በሚጠራው በናዝሬት ባለው እንትን ውስጥ ትምህርት ቤት ሳይቀር ብዙ ጥያቄዎችን እያነሳን እንቃወም ነበር። እዛ ተቋም ውስጥ የሚቃወም ሰው አይፈለግም። የሚቃወም ሰው፣ ጥያቄ የሚያነሳ ሰው የተለያየ ነገር ይደረግበታል። ስለዚህ ከዛ ግፊት የተነሳ እኔ መለኮታዊ ጥሰት አለ፣ መለኮታዊ ጥሰት ብቻ ሳይሆን አስተዳደራዊ በደል አለ። እነዚህ አስተዳደራዊ በደሎችና መለኮታዊ ጥሰቶች እንደ ቤተ ክርስቲያን አያስኬድም፣ አያስኬድም በሚል ሀሳብ አስራ ሁለት ገጽ አስራ ሁለት ገጽ ያለው ቃለ ጉባኤ በእኔና በቤተ ክርስቲያኒቷ ሽማግሌዎች መካከል አስይዤ ነው የወጣሁት። እነዚህ ነገሮች እንዲያዙልኝ ይሄ ግፊት ነው። አሁን ከዚህ ስወጣ ዝም ብዬ አይደለም፣ ዝም ብዬ አይደለም። በብዙ አሁን ልክ ቀደም ሲል እንደተናገርኩት ትልልቅ ስራዎች ሰርቻለሁ። ትልልቅ የአመራር ፖዚሽን ላይ ነበርኩ ግን ከነበረው ተቃውሞ የተነሳ ጥያቄ የሚያነሳ ሰው በጭራሽ አይፈልግም። ጥያቄ ካነሳን እዛ ተቋም ውስጥ ከመሪው ጋር የግል እንትን አላቸው ተብሎ ስለሚታሰብ ብዙ ሰው በማደም በእነዚህ ምክንያቶች እኔ በግሌ ከዛ ተቋም ልወጣ እችላለሁ ማለት ነው። በአጭሩ ይህንን ሳስቀምጠው፣ አመሰግናለሁ። ያው ከዚህ ተቋም በምን ምክንያት ወጣ የሚለው ጥያቄ የመጀመሪያው በአስተምሮት ዙሪያ ላይ ያለው አንዳንድ የግድፈቶች ወይም ደግሞ ከተወሰኑ ዓመታት በኋላ በመረዳትም እንደገና በአመለካከትም እያደግን በመጣን ቁጥር አንዳንድ አስተምሮቶች መጽሐፍ ቅዱሳዊ መሰረት እንደሌላቸው፣ እንደገናም ደግሞ ልምምዶች፣ መጽሐፍ ቅዱሳዊ ያልሆኑ ልምምዶች እንዲሁም ደግሞ የተለያዩ አስተዳደራዊ በደሎች፣ እነዚህን ነገሮች በማየት ወደ ራሳችን ስንመለስ የሚቀጥለው ቀጣዩ የሕይወት ጉዞ ምንድን ነው በሚለው ነገር ላይ ቁጭ ብለን ስንነጋገር ከዚህ በኋላ ይሄ ተቋም ወይም ደግሞ አገልግሎት ፍጻሜው ወደ ጥፋት ወይም ደግሞ ብዙ ትውልድን ወደ ማበላሸት የሚሄድ ስለሆነ ምንድን ነው ማድረግ ያለብን በሚል ነገር የራሳችንን አቋም ወስደን የዛሬ አራት ዓመት አካባቢ ከዛ ተቋም የወጣንበት እና እንደገናም ደግሞ በውስጣችን ያለውን የእግዚአብሔርን ጸጋ መስራት አለብን በሚል አዳማ ናዝሬት ላይ ቤተ ክርስቲያን ተክለን በዚያ ስፍራ እየሰራን እያገለገልን የምንገኝበት ሁኔታ ነው ያለው። ኖርማሊ፣ የወንድሞቼን ሀሳብ ሼር አድርጋለሁ። እኔ ተወልጄ ያደግኩበትን ቤተክርስቲያን መሰረተ ክርስቶስ ውስጥ ነው። በጌታም ወደ 27 ዓመት ከጌታ ጋር ኖር ያለው አውቀዋለሁ። እና ከገባሁበት ጊዜ ጀምሮ አስተምሮቱን እቃወም ነበር። ተቃውሞይም በተለያየ መንገድ ነበር ማስተላለፈው። ግን ከአራት ዓመት በፊት ፌስቡክ ላይ የመጀመሪያ ሰው ነኝ ማለት ይችላለሁ። ትምህርቱን በመቃወም ማለት ነው። እጽፍ ነበር በጣም በብዛት አስተምሮቶቹን እያንዳንዱን ነገር ራይ ተብሎ የሚነሱ ትምህርቶች መሰረታዊ ትምህርቶችን ሰይጣን የሚለው እንደውም ነገር ባነሳበት ጊዜ ትልቅ ተቃውሞ ነበርኝ እና እጽፍ ነበር። ሁለተኛ ሊደርሺፕ ላይ ባለው ሁኔታ ወደ 86 ፓስተሮች ከቤተ ክርስቲያን ሳይስማሙን ቀርተው ሲወጡ እያየሁኝ ዝም አለልም ብዬ መጽሐፍ የጀመርኩት እኔ ነኝ እና ያንን በምጽፍበት ሰዓት ብዙ ተግዳሮት ነው የደረሰብኝ በራሴ በግልም ህይወቴ ላይ ማለት ነው እና እዛ የቆየሁበትን ምክንያት ከቤተሰብ አንፃር ባለቤቴ እዛ ስለምታገለግል አገልግሎቷን ላለመረበሽ በሚል ነበር አብሬያቸው የቆየሁት። ግን ትልቁ ነገር የወጣሁበት ምክንያት ትምህርቶቹን በጣም እየተቃወምን እንጽፍ ነበር፣ ፌስቡክ ላይ እንጽፋለን፣ ብዙ ሰዎች እናስተምር ነበረ፣ ብዙ ሰዎች እንታደግ ነበር። ኢቭን እኛ ከወጣም በኋላ አይደለም አገልጋዮች፣ ምዕመን የነበሩ ሀያ ዓመት አብሮት ሲጓዙ የነበሩ ሰዎች ተቃውመው እየወጡ ናቸው፣ ስቲልም አሁንም እየወጡ ናቸው ያሉትና ከቅርቡ አንተ እንዳልከው ኢቫንጀሊካል ቀርቡ የተናገራቸው ነገሮች ብዙም አጥጋቢ አይደለም፣ ዲፌንሲቭ ነው። እና እኛ ደግሞ ዲቴሉን ውስጡን የምናውቅ ሰዎች ስለሆንን ኢቨን ከአገልጋዮች ጋር ያለው ስምምነት በራሱ በጣም አግባቦቱ ትክክል አይደለም። አገልጋዮች ዝም ብሎ ተነስቶ ከመሬት በግለሰብ ምክንያት ፊት አላማሪኝም በሚል እንኳን ያስወጣቸዋል፣ በሱ ላይ በተቃውሞ የሚነሱትን ሰዎች። እና ከዛ አንጻር በዚህ ጉዳይ ነው እኔ ከቸርች የተለየሁት። ወደ ቀጣዩ ውይይታችን ስንሄድ አሁን ከዛ የለቀቃችሁበትን የወጣችሁበትን ምክንያት ተናግራችኋል። እንድትወጡ ደግሞ ያደረጋችሁ በቂና መሰረታዊ ጉዳይ አለ ማለት ነው። ማለት ማትታደሱት አብራችሁን እንድትቀጥሉ የማያደርጋችሁ ነገር አለ ማለት ነው፣ ከሰማውትኝ ነገር ማለት ነው። አሁን ተመልካቾቻችንም ግልጽ እንዲሆንላቸው አላማችን ዘላለም ጌታቸው የሚባልን አንድን ግለሰብ እሱን የመቃወም ወይም ደግሞ ፐርሶናሊቲውን የመንካት የራሱን ስብእና ማንነቱን የመንካት እና ስሙን የማጠልሸት ጉዳይ ሳይሆን በዋናነት እንድንናገር የምፈልገው አስተምህሮቱ ላይ አስተምህሮቱ ምክንያት ደግሞ የተፈጠሩ ልምምዶች አሉ፣ መጽሐፍ ቅዱሳዊ ያልሆኑ ልምምዶች አሉ። እነሱን ነው በዋናነት የምናውረው። ስለዚህ ተመልካቾቻችን እንዲረዱልን የምንፈልገው ዘላለም ጌታቸው ብለን በምናነሳበት ጊዜ ትምህርቱንና ከትምህርቱ የተነሳ የመጡ ልምምዶችን እንደሆነ እንዲገነዘቡልን ለማሳሰብ ያክል ነው። ስለዚህ አሁን ወደ ትምህርቱ እንግባ ማለት ነው እናንተ የተቃወማችሁት በወቅቱ እዛ በነበራችሁበት ጊዜ የተቃወማችኋቸው መሰረታዊ ምክንያቶች ትምህርቶቹ ስለሆኑ እነሱን ትምህርቶች እናንሳ ማለት ነው። እኔ በግሌ ከማየው በመጽሔት ላይ ከሚሰጣቸው ኢንተርቪዎች፣ እንደገና ደግሞ በቴሌቪዥን ቀርቦ ከሚሰጣቸው ምላሾች ለመታዘብ እንደሞከርኩትኝ ወጥነት የሌላቸው ነገሮች ያንጸባርቃል። ለምሳሌ ሰየጠነ በሚለው አስተምህሮቱ ወደ ሶስት መጽሔቶች እንደገና ደግሞ ቪዲዮዎችን አይቼ ከዛ ተነስቼ ነበር ያን መጽሐፍ ስጽፍ ማለት ነው። የዘላለም ጌታቸውን ስም ጠቅሼ እንደዚህ የሚለውን አስተምሮ ያስተምራል ብዬ ያልኩበት ምክንያት በቂ መረጃ ስላገኘው ነበረ። እሱ ግን እንትኖቹን ስከታተላቸው ሐሳቡን እየለወጠ እየለወጠ እየለወጠ ከተጽዕኖ የተነሳ ይመስለኛልና መጨረሻ ላይ ይቅርታ ቃሉን ስለተጠቀምኩበት ምናምን የሚል ነገር አለ። እና ሰው አይለወጥም ማለት አይደለም፣ ሰው ሊለወጥ ይችላል፣ ትምህርቱን ሊያስተካከል ይችላል። ግን በዛ መልኩ ስላልሆነ የሄደባቸው መንገዶች ተገቢ የሆነውን መንገድ በመደፍጠት ስለሆነ እና ከመጣበት ተጽዕኖ የተነሳ እንደዛ ያደረጋቸው ነገሮች ስለሆኑ፣ በትምህርቱም ያጠፋቸው ያበላሻቸው አእምሮዎች ያለው ብዬ ስለማስብ ራሴን ነው እንደ ምሳሌ ያድርግላችሁ። እናንተ ደግሞ ትምህርቱን ከኔ የበለጠ እዛው ስለነበራችሁ በደንብ ታውቃላችሁ ብዬ አስባለሁ። ተመልካቾቻችንም እንዲያዩ እንዲመለከቱ እናደርጋለን ማለት ነው። ምክንያቱም ሚዲያ ላይ የሚላቸው ነገሮች እና ፐብሊክ ሚዲያ ላይ የሚላቸው እና ውስጥ ያሉ ሰዎች ይማሯቸው የነበሩ ትምህርቶች በጣም ሰፊ ልዩነት እንዳለው እኔ ተገዝብ ያለው እናንተ ጋር በማወረብ በሚጫወቱ ጨዋታ ማለት ነው። ስለዚህ ወደ ትምህርቶቹ እንግባና የተልኮ ለትውልድ ዋና ዋና ፒላር የሆኑ አስተምሮቶች ምንድን ናቸው? ብዙ ሰው የማያውቃቸው ውስጥ ግን የሚያስተምራቸው ዘላለም ጌታቸው የሚያስተምራቸው በጣም ፒላር የሆኑ ፋውንዴሽናል የሆኑ አስተምሮቶች ምንድን ናቸው? በተለይ እናንተ የተቃወማችኋቸው መጽሐፍ ቅዱሳዊ አይደለም ያላችኋቸውን ነገሮች እያነሳን እናወራለን ማለት ነው። በመጀመሪያ ያው ስለ ተልእኮ ለትውልድ አስተምሮት በአግባብ ከማውራታችን በፊት ልክኛም እንደ መግቢያ አንድ ነገር እኔ መናገር እፈልጋለሁ። በዚህ ተቋም ውስጥ በፉል ታይም አስር ዓመት አገልግያለሁ። ዩኒቨርሲቲ ተማሪ በነበርኩበት ጊዜ ደግሞ ለአምስት ዓመትና እንደዚሁም በሌላ ጊዜ ለአንድ ዓመት ያህል አጠቃላይ በአስራ ስድስት ዓመት ማለት ነው ስቆይ ምናልባት እኔ እውነት ነው ብዬ አእምሯቸውን ሚስሊድ ያረግኳቸው ሰዎች ቢኖሩ ወይም ያሳሳትኳቸው ወዳልሆነ ምሪት አቅጣጫ የመራኋቸው ሰዎች ቢኖሩ ይሄ ማይንድ ማኒፑሌት ምንለው ነገር አለ፣ ያንን ቃል ተጠቅመን እነዚህን ሰዎች ያልሆነ ነገር አሲዘናቸው ያሉ ሰዎች ቢኖሩ በመጀመሪያ እኔ ምንም ነገር ከማውራቴ በፊት በይፋ ማለት ነው፣ የዛሬ ሁለት አመት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ጽሕፈት ቤት በመሄድ አባቶቻችን ፊት ልክ እንደዚሁ ንስሐ ገብተን ይቅርታ ጠይቄያለሁ። እኔ በዚህ እኔ አሁን አያም ፒውር ፕሮቴስታንት እኔ አሁን ላይ ንጹህ ፕሮቴስታንት ነኝ ብዬ ነው፣ በትክክለኛው በፕሮቴስታንት ፋውንዴሽን ላይ ቆም ያለው ብዬ ነው እና ማምነው ሚስሊድ ያረግኳችሁ ሰዎች ወይም ያሳሳትኳችሁ በእኔ አገልግሎት የተጎዳችሁ ሰዎች በሙሉ በይፋ ይቅርታ መጠየቅ እፈልጋለሁ። ከእግዚአብሔር ልብ ሆኜ ማለት ነው፣ ልጎዳችሁ እችላለሁ፣ በአገልግሎት ውስጥ ብዙ ነገር ሊኖር ይችላል። ይህንን ይቅርታ ከጠየቅኩ በኋላ ግን ስለነበርንበት ተቋም አስተምሮት ሳወራ በፍጹም ከግለሰብ ጥቃት ሰውየውን ለመጉዳት ወይም ሰውየው ላይ ሌላ ስዕል ለማሳል ሳይሆን በተገቢው መንገድ ትውልድ ዘላለም ጌታቸው የሚያስተምረው አስተምሮት ምንድን ነው፣ ከየት ነው የሚጀምረው የሚለውን ነገር በይፋ እንዲያውቁልኝ ነው። ለመንደርደሪያ ወደ አስተምሮቱ ከመግባቱ በፊት ለመንደርደሪያ የምጠቀመው ነገር ምንድን ነው? አሁን በሰቨን ስፒሪት ቲቪ ላይ ያቀረበው ነገር ነበር። አስተምሮትህን ይቃወማሉ ይቃወማሉ ሲባል ዘላለም ጌታቸው የሰጠው መልስ ምንድን ነው? ይህንን አስተምሮት የሚቃወሙ ልጆች በድሮው ዘፈን ጆሯቸው የደነቆሩ ናቸው። ድሮ በሰሙት አስተምሮት ማለት ነው። አሁን ሌላ አስተምሮት ካመጣ ያንን አስተምሮት በይፋ ለሕዝቡ አሳውቆ በባለፈው ነገር ላይ ሙሉ ልክ ሪፔንት አድርጎ ንሳ ገብቶ ያንን መቀጠል ይችላል። ግን እኔም የማውቀው የድሮ ፋውንዴሽኑ። ሲያስተምረም በነበረበት በወጣትነታችን በልጅነታችን ዘመን የነበረውም አሁን በአግባብ አወራለሁ ማለት ነው። ስለዚህ የዘላለም አስተምሮ ሲነሳ የሚነሳው በዕብራውያን ምዕራፍ ስድስት ላይ ነው። ዕብራውያን ምዕራፍ ስድስት ከአንድ እስከ አራት ባለው ሀሳብ ላይ የመጀመሪያው መሰረት የሚል ነገር ነው። መሰረት፣ እኔ በዚህ ትውልድ መካከል መሰረት ልጥል መጥቻለሁ፣ መሰረት ልጥል መጥቻለሁ። ይሄ መሰረት፣ ይሄ መሰረት በቤተ ክርስቲያን አሁን ባለችው ቤተ ክርስቲያን ውስጥ የለም። ለምን በዚህ ዘመን ሐዋርያቶች የሉም። በዚህ ዘመን ይሄንን መሰረት የሚገልጡ ሰዎች የሉም። ይሄንን የሚገልጡ ሰዎች ስለሌሉ እኔ እኔ እየነዳሁት የመጣሁት ግሬደር እንግዲህ የጭቃ ቤታችሁን የጨረቃ ቤታችሁን የተመሰረታችሁበት የሃይማኖት አስተሳሰባችሁን እየደፈጠጠ አዲስ የሐዋርያትና የነቢያትን መሰረት በዚህ ትውልድ መካከል መመስረት እፈልጋለሁ ነው። ስለዚህ የመጀመሪያው ፋውንዴሽን ልጥል ነው የመጣሁት። ይሄ ፋውንዴሽን የለም የለም፣ ቢብሊካሊ እኛ እንግዲህ ኢየሱስ እሱ ክርስቶስ ነው የሚል ፋውንዴሽን አለ። ይሄ ፋውንዴሽን መቼም ዘመን ተቀይሮም አያውቅም። ነገር ግን አሁን ዘላለም እኛን ይለን የነበረው መሰረት ልጥል ነው የተላኩት፣ ይህንን መሰረት ለዚህ ትውልድ ልገልጥ የተላኩ አፖስትል ነኝ፣ ሐዋርያ ነኝ ይላል። ይህ እንግዲህ ካሴቱ እጃችን ላይ አለ። ዘጠና ሦስት ዘጠና አራት ዘጠና አምስት 19 ማለት ነው። 1995 ላይ ያስተማራቸው ካሴቶች ይሄ ሀሜት አይደለም። ቀጥሎ የምትሰሙት ይሆናል ማለት ነው። ትምህርት አንድ፣ እብራውያን ስድስት ላይ ያለው ሀሳብ የትምህርቱ ርዕሶች በጠቅላላ እብራውያን ስድስት፣ እብራውያን ስድስት። ስለዚህም የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሄድ። መሰረትን ደግመን አንመስርት፣ መሰረትን ደግመን ምናልበን አንመስርት። ሌላ መሰረት መጣል አያስፈልገን፣ አንድ ጊዜ የተጣለ መሰረት ነ ያ መሰረት ግን በዚህ ትውልድ ውስጥ አልተጣለም። ያ መሰረት በዚህ ትውልድ ውስጥ የለም። ለምንድነው የሌለው? መሰረቱ የሐዋርያት ነው። በዚህ ትውልድ ውስጥ ደግሞ ያንን መሰረት የማናገኘው ቤተ ክርስቲያን አንድ ጊዜ ነገሯን አበላሽታ ነበር። ስለዚህ አሁን ትልቁ የዚህ ትውልድ ሩጫ ሐዋርያት ወደ ነበሩበት መሰረት መመለስ ነው። ስለዚህ እግዚአብሔር የሰው ደጋፊ አይደለም። እግዚአብሔር ከቃሉ ጋር የሚቆም የቃሉ ደጋፊ ሁሌ ከቃሉ ኋላ የሚሆን አምላክ ነው። ኢየሱስ ጌታ ነው። ስለዚህ ይሄንን ስንማር በጣም ብዙ ደግሞ የተገነቡ ቤቶቻችሁን ደግሞ እናፈርሳለን። ይሄ ገጡ ምክንያቱም አንድ ከተማ መለወጥ ካለባት ያለ ፕላን የተሰሩ የጨረቃ ቤቶች ሁሉ መፍረስ አለባቸው። ስለዚህ በጣም ብዙ የጨረቃ ቤቶች እላያችን ላይ ተገንብተዋል። የሃይማኖት መልክ ያለን የሃይማኖት መልክ አስይዘው ይሄ እንዲህ ማለት ነው ብለው የተረጎሙልን ትርጉሞች ሁሉ መሰረት ሲሰራ ይፈርሳል። በነገራችን ላይ መሰረት ወደ ላይ አይሰራ መሰረት ወደ የሚሰራባችሁ መሰረት ደግሞ ይወስነዋል። የጨረቃ ቤቶች ሲሰራብህ ጫር ጫር ተደርጎ እንጨቱን ጠቅለው ነው ጭቃ የመረጉብን። የነ ጦሎ ጦሎ ቤት ግርግዳው ሰንበሌ ኢየሱስ፣ ጌታ፣ ሀሌሉያ። አሁን ግን መሰረት ስንማር፣ እኔ አሁን ስለ ምንም ነገር አላወራችሁም፣ ስለማንም ዶክትሪን አልነግራችሁም። ግን መሰረት ሳስተምራችሁ ከዚህ በፊት የነበረው ነገራችሁን እንደሚመታባችሁ አውቃለሁ። ምክንያቱም እዚህ ጋር የምትሰማቸው ቃሎች ከዚህ በፊት የተረዳሃቸውን ነገሮች እየመታብህ ይሄዳል። ያ ምንድን ነው? እኔ እየነዳው የመጣሁት ግሬደር የጨረቃ ቤትን ምን እያለው ነው? እያፈለሰ ነው። ስለዚህ መሰረት ላይ ያለው ነገር በጣም ከባድ ነገር ነው። ለዚህ ነው የብዙ ትውልድ መሰረት ተበላሽተዋል። ኢሳያስ ላይ የብዙ ትውልድ መሰረት አዳሽ ትሆናለ፣ ከዚህ ጋር የተጣቀሰ የተማር ነው ማለት ነው። እንደገና ጻድቅ መሰረቱ ከተበላሸ ምን ማድረግ ይችላል? ስለዚህ ተበላሽታለ። ቤተ ክርስቲያን አሁን በድሮ መሰረት ላይ የለችም። ቤተ ክርስቲያን መሰረቷን ለቃለች። እና እኔ እኔ ይሄንን መሰረት ልሰራ ነው የተላኩት የሚል አስተምሮት ነው ያለው። ስለዚህ ቤተ ክርስቲያን ከሌለች ይሄ መሰረት ከሌለ የት ሊሰራ ነው የተላከው አሁን እንዳስተምሩቱ ማለት ነው እና ስለዚህ የመጀመሪያው መሰረት ብሎ የሚያስተምራቸው ስድስት ትምህርቶች አሉ። እዛ ላይ ከሞተ ስራ ንስሐ፣ በእግዚአብሔር ላይ እምነት፣ እጆችን ስለ መጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ እያለ ስለ ጥምቀቶች ይልና እነዚህ ትምህርት ኦርደር አላቸው፣ ኦርደር አላቸው። እነሱን ወደ ውስጥ እየገባን ስንመጣ እናያቸዋለን። ግን አሁን መሰረት በሚለው ሀሳብ ላይ የመጀመሪያ አስተምሮቱ ቤተ ክርስቲያን እዛ መሰረት ላይ አይደለችም። እኔ ያለሁበት ዘመን ቤተ ክርስቲያን እዛ መሰረት ላይ የቆመች አይደለችም የሚል ነው። ስለዚህ በዚህ ላይ ተጨማሪ ሀሳብ ካለው ወንድሞቼ ማውራት ይችላሉ። እሺ ያው ቅድም ቢሾፕ እንዳለው መሰረት ላይ ያለውን ስራ ነው ለመስራት የመጣሁት። ቤተ ክርስቲያን መሰረቷ ተበላሽተዋል። እንደገና የእግዚአብሔርን ፕሮግራም እየሰራች አይደለችም የእግዚአብሔርን አጀንዳ እየሰራች አይደለችም። መንፈስ ቅዱስ ከነሱ ጋር የለም። በዚህ ዘመን ላይ ሃይማኖትን ብቻ የሰውን ስርዓት ብቻ ነው እያደረጉ ያሉት እየሰሩ ያሉት። መንፈሳዊውን እንቅስቃሴ መንፈሳዊውን ስርዓት ጥላለች ቤተ ክርስቲያን። ከዚህ ከዚህም የተነሳ እንዲሁ የኪቦርድና የተለያየ ስርዓቶች ናቸው እየሆኑ ያሉት እንጂ እነዚህ አይሁድ ቤት የሚባሉት መንፈሳዊ ነገራቸውን ስለጣሉ እነሱን ላድሳቸው መጥቻለሁ እነሱን ልቀይራቸው መጥቻለሁ የሚል ሀሳብም በዚህ የመሰረት ትምህርት ላይ እንዳለው ካሴቶች አሉ። ሌላው ምንድን ነው? ስለ ራዕይ በራዕይ ጉዳይ ላይ የሚናገረው ሀሳብ አለ። አንድ ራዕይ አለ ነው የሚለው አንድ ራዕይ አለ እሱም የልውል ራዕይ ነው የሚለው የልዑል ራዕይ የሚለው ደግሞ በሁለት ሀሳብ ነው፣ እሱ እየተረጎመ በራሱ ኢንተርፕሬት የሚያደርገው። የመጀመሪያው የልዑል ራዕይ የአልፋ ራዕይ የሚለው ሀሳብ አለ። እንደገና ደግሞ የኦሜጋ ራዕይ የሚለው ነገር አለ። የአልፋ ራዕይ የሚለው ሀሳብ ምንድን ነው? አስቀድሞ ከፍጥረት በፊት ፍጥረትን ሊወጣ ሊሰራ ወይም ደግሞ ሊፈጥር በክርስቶስ ኢየሱስ ሲሰራ ላይ የነበረውን ዘመን ያሳያል። እንደገናም ደግሞ የኦሜጋ ራእይ የሚለው ደግሞ የመጨረሻው የፍጥረትን ፍጻሜ የሚያሳይ ነው ይላል። ስለዚህ አሁን አሁን በዚህ ዘመን ሲዝኑ ራሱ የዘመን ፍጻሜ የሚባለውን የኦሜጋ ራእይ ነው እኛ የምንሰራው። ይህ የኦሜጋ ራእይ ደግሞ ኤፌሶን ምዕራፍ አንድ ቁጥር አስር ላይ ያለውን በሰማይና በምድር ያለውን ፍጥረት በክርስቶስ መጠቅለል ነው ይላል። ስለዚህ የመጀመሪያ የዚህ ራዕይ ባለቤት እኛ ስለሆንን ይሄንን ኔሽን የምንጠቀልለው በክርስቶስ እኛ ነን የሚል ሀሳብ አለው። እያንዳንዱን ሙቭመንት፣ እያንዳንዱን ስርዓት፣ የምድርን ስርዓት በሰማይና በምድር ያለውን ፍጥረት የምንጠቀልለው እኛ ነን ተልእኮ ለትውልድ የሚባለው አገልግሎት ይሄንን በሰብን ስፒሪት ሙቭመንት ምን የሚል ነው የሚጠቀልል ነው የሚል ሀሳብ አለው። ራይ ራይ የሚለው ሀሳብ በጣም ሰፊ ነው። አሁን ይሄ የኪዳን ቃሎች ቃል ኪዳን፣ እሱ በሚሰራው ተቋም ውስጥ ስንሰራ የምንገባበት ወረቀት ነው። የጨው ኪዳን እንለዋለን እና የኪዳን ቃሎች ነው። እዚህ ላይ ልክ የመጀመሪያው ሀሳብ የሚናገረው በምድር ላይ አንድ ራይ ብቻ እንዳለ አምናለሁ ይላል። ያ ራይ ተብሎ ልክ አሁን ፓስተር ወንድዬ ሊያወራ እንደሞከረው በዘመን ፍጻሜ ይደረግ ዘንድ ያለው ሀሳቡንም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። ልክ እንደሰማነው አሁን የአልፋ ራእይ አለ፣ የኦሜጋ ራእይ አለ። ስለዚህ ይሄ የኦሜጋ ኦሜጋ ፍጻሜ ነው እና በፍጻሜው ላይ ያለ የእግዚአብሔር የልዑል ራእይ ነው የሚባል ሀሳብ ነው። ልክ እዚህ የልዑል ራእይ ነው ተብሎ የሚቆም አይደለም። ይህንን የልዑል ራእይ ውስጥ እኔ ክፍል አለኝ፣ እኔ ዘላለም ጌታቸው የሚባለው ግለሰብ እዚህ ልዑል ራእይ ውስጥ ክፍል አለኝ። ስለዚህ የክፍሌን ልሰራ መጥቻለሁ ነው የክፍሌ ልሰራ መጥቻለሁ። ማንም ሰው ባለ ራእይ ነኝ ካለ የክፍሉን ሊሰራ ከመጣ ማለት ነው። ስክሪፕቸራሊ ልክ እንደ መሲሁ መሲሁ ፕሮፌ ትንቢት አለው። በነቢያት ስለሱ ተተንቢዋል፣ በሕግጋት ተተንቢዋል በመዝሙራት ተተንቢዋል። ልክ እንደዚሁ ይህንን የልዑልን ራእይ እሰራለሁ የሚል ሰው ስለ እሱ እዚህ መጽሐፍ ቅዱስ የምንለው ሀሳብ ውስጥ መቀመጥ አለበት፣ ትንቢት ፕሮፌሲ ያንን ፕሮፌሲ ካገኘ በኋላ ምንድነው የምሰራው የሚለውን ቀጣይ ስራ ይሆናል ነው የሚለን። ስለዚህ ዘላለም ይህንን ፕሮፌሲ እኔ አግኝቻለሁ ይሄ ሰውዬ ማለት ይህን የልዑልን ራእይ የሚሰራው ሰውዬ ማለት ራእይ ምዕራፍ አስር ከአንድ እስከ አስራ አንድ ያለው ሰውዬ ነው። ያ ሰውዬ እኔ ነኝ ነው የሚለው። እስኪ ይህንን ሐሳብ ባነበው ደስ ይለኛል፣ ለተመልካቶቻችን ግልጽ እንዲሆንላቸው ማለት ነው። ራእይ ምዕራፍ አስር ራእይ ምዕራፍ አስር ዘላለም ጌታቸው ለእኔ የተተነበየ ትንቢት ነው የእኔ ፕሮፌሲ ነው እኔ ነኝ ያ ግለሰብ እኔ ነኝ ብሎ ነው የሚያምነው ትንቢት አለኝ ትንቢት ካለኝ ባለራይ ነኝ ስለ እኔ ከዘመናት በፊት ከአመታት በፊት ተነግሯል ይህንን አካል ላሲዝ በዘመን ፍጻሜ የመጨረሻውን ስራ ልሰራ የተላኩ ሰው ነኝ ብሎ ነው በዚህ ነው እንግዲህ ይህንን ሁሉ ዘመን ህይወታችንንም ጊዜያችንንም ሰጥተን ስንከተለ የነበረው በቃ ይሄ ሰው የመጨረሻው መልእክተኛ ከሆነ እግዚአብሔር እሱን ከሆነ ይላከው እግዚአብሔር እሱን ከሆነ ያስነሳው፣ ለምን አንከተለውም ብለን አሁን ያንን አሮጌ ዘፈን ብሎ ያለውን ቀይሮት ከሆነ ችግር የለውም በይፋ ትቼዋለሁ፣ ተሳስቼ ነበር፣ ይህንን ማለቴ ሮንግ ነበር ብሎ በይፋ ይቅርታ ጠይቆ እኛም ማህበረሰብ ውስጥ ተቀላቅለን በነጻነት ማገልገል እንችላለን። ሰፊ ነው ማህበረሰባችን። ነገር ግን ይሄ ቦታ የሚለው ራእይ ምዕራፍ አስር ባነበው ደስ ስለሚለኝ ማለት ነው ራይ ምዕራፍ አስር ላይ ምን ይላል መጽሐፍ ቅዱስ ስናነባው ታላቁና ታናሽቷ መጽሐፍ ነው ይሄ እንግዲህ መልአኩና ትንሿ መጽሐፍ ነው የሚለው። ይሄ መልአክ የሚለው እዚህ ቦታ ላይ እነ ገብርኤልን አይደለም ወይም እነ ሚካኤልን አይደለም ወይም ይሄ ፍጥረታዊ የሆኑ መላእክትን ሳይሆን ፐርሰን ነው ኤፌሶን ሁለት ላይ እንዳሉት ኤፌሶን ሁለት ላይ ገሌ ቤተ ክርስቲያን ወዳለው መልአክ እንዲህ በል፣ ወደ እንትና ቤተ ክርስቲያን እንዲህ በል ተብለው የተጻፉ አሉ። ልክ እንደዚሁ ይሄ መልአክ ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርዳየው በራሱም ላይ ቀስተ ኪዳን አለኝ። ኪዳኑ ላይ ወስዳሃለሁ ኪዳን አለኝ። ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ናቸው። ታናሽ መጽሐፍ ተሰጥቶኛል። መጽሐፍ መጽሐፍ ብቻ አለም ሰባት ነጎድጓዶች አሉ እዚህ ጋር እነዚህን ሰባት ነጎድጓዶች እናንተ ፊውቸርሊ የምትገልጧቸው ናቸው። አሁን እናንተ እንድትናገሩ አይፈቀድም። እስከ ዛሬ እኛ አውርተን አናቅም። ሀያ ምናምን ዓመት ስንኖር የእሱን ካሴት ሰምተን እሱ ያስተማረውን ሰምተን እንጂ እኛ ውስጣችን እንዳለው እግዚአብሔር ውስጣችን እንዳስቀመጠው ጸጋ ተገልጠን አናቅም። ለምን የእናንተ ታይም ገና ነው። ታናሽቷን መጽሐፍ የሰጠኝ መልአክ ዝጋው ሰባቱ ነጎድጓድ በድምፃቸው ምን እንዳይሉ እንዳይናገሩ አትም ብሎኛል፣ ብሎ ነው የሚናገረው ዘላለም። ይህን ሁሉ ዘመን አፋችንን ለጉሞን፣ እኛ በእኛነታችን መንፈስ ቅዱስ ለሁላችንም ተሰጥቶናል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ነው አንድ፣ አሰራር ልዩ ልዩ ነው፣ ጌታ ነው አንድ። ይሄ ሁሉ ለሁላችንም ተሰጥቶን ይህን ሁሉ ዘመናችንን ስንፈጅ ዘላለምንና ተሰጥቶኛል የሚለውን መልእክቱን በየሀገሩ ስናስተዋውቅ በየሀገሩ ስናስተዋውቅ በየሀገሩ ስናስተዋውቅ የሆነ ቦታ ላይ እየባነንን መጣን። ምን እየተከሆነ ነው? ተመልካቾቻችን፣ ይህንን ፕሮግራም አልጨረስንም። እንደሚቀጥለው ሳምንት ተከታዩን ፕሮግራም እንድትከታተሉ አሳስባለሁ።